ተንሳ በደህንት ወደሆኑ በመሰገር እየሄዱ መጣግን ከመጣግኝንም በኋላ ግን ሸከፍኩኝ። እኔ ማለት በቃ እንጃ አርባ ደቂቃ እንደዘን ቆየ። መቆየቱን ምንን አርባ ደቂቃ ልቆየ ከኒ ማለት ነው። ተጠቅለኝ ምንም ማቸውን የምናምን አለኝ ማለት አንቺ ከዚህ በፊት ልጅ አገረነሽ እንዴ? እኔ አይደለሁም ማለት ትዳር ነሽ አይደለሁም። ከዛ መጠ ከዛ መጨረሻ ቁርአን ላይ ቤት እንዳትናገሪብኝ በተለይ ላይ በወንድሜ ውስጥ እንዳትናገሪብኝ፣ ቤት እንዳትናገሪብኝ። ሁለተኛ አልደርስም። እህቴ ሁለተኛ ማዳም ይሄንን ነገር አድርጎ ስትላችሁ የምታደርጉ እህቶቼ ከዚች ልጅ ተማሩ። ማ ነው እቺ ልጅ በፊት የሰረችው ስህተትና እና በሰረችው ስህተት እንደገና ልጅ ወልዳ እሱ አልበቃ ብሏት እንደገና ልጇንና ራሷን ህይወት አደጋ ላይ የሚጤን ነገር አሁን ልታደርግ ያሰበችው ነገር ነው። ማን ነው እና እባካችሁ እህቶቼ ተጠንቀቁ። ምን እንደሆነ እነግራችኋለሁ። በመጀመሪያ ግን ቪዲዮ ላይክ ሼር አድርጋችሁ ለሌሎቹም እህቶቼ አድርሱ ማለት ነው። በተለይ መዳም ቤት የምትሰሩ እህቶቼ ሳውዲ አረቢያ የሚሆን የትኛውም አረብ ሀገር ላይ ያላችሁ ከዚህ ነገር ተጠንቀቁ ማለት ነው። አሰላሙ አለይኩም ወረመቱላ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴና ሰማያችሁ ሰላም ናችሁን? ይጋብሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩ እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። አላህ ሱብሃነሁ ወተዓላ፣ በነገራችን ላይ አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ዘጋና ከእንደዚህ አይነት ነገር አላህ ይጠብቅን፣ በሰላም ያወጣን አላህ በሰላም ለሀገራችን ያብቃን ነው ምለው። እና መግቢያ ላይ እንደሰማችሁት በጣም የሚያሳዝን በጣም የሚያሳፍር ነገር ነው የተደረገው ማለት ነው። እሱም ደግሞ በራሷ እጅ ነው ይህንን ነገር የፈጸመችው። ይህን ነገር ካደረገች በኋላ ደግሞ የሰረችው ስህተት አላንስ ብሏት ለስህተቷ መማር ሲገባት እንደገና ተመልሳ ልታደርግ ያሰበችው ነገር ነው ያሳዘነኝ ማለት ነው። እባካችሁ መዳም ቤት ስትሰሩ ራሳችሁን አስከብሩ። ፊት አትስጡ፣ ለአረቦች ፊት አትስጡ አረቦች ስለሳቁላችሁ አትሳቁ። ማነው ወላይ፣ ኮስተር ብላችሁ ራሳችሁን አስከብራችሁ ካላችሁ ከኖራችሁ የትኛውን ቦታ ሆናችሁ ትከበራላችሁ። አንዳንድ ጊዜ አረቦች በጣም ነው ሰው የሚያከብሩት። በነገራችን ላይ ራሳችሁን ካስከበራችሁ፣ ኮስተር ብላችሁ ስራችሁን የምትሰሩ ከሆነ በጣም ነው የሚያከብሩት በጣም አንዳንድ ጊዜ እኛን የፈሩን ይመስለናል እንጂ አክብረውን ነው ማለት ነው። እና ጥንቃቄ አድርጉ ማለት ነው። ከአረብ ጋር የምትስቁ ከአረብ ጋር የምትሳፈጡ እንዲሁም ደግሞ ለአረቦች መልስ የምትመልሱ ከነሱ በተለይ ደግሞ ለወንዶ እንትን ለወንድ ልጅ በተለይ በተለይ ለወንዶች አይደለም ለሴቶቹን ፊት መስጠት የለባችሁ። ስራችሁን ስሩ። ይቅርታ አድርጎ ያሏችሁን ነገር በስነስርዓት አድርጎ ግን ከልክ በላይ ራሳችሁን አታዋርዱ ማለት ነው። እንዲሁም ደግሞ ምስጢራችሁን አትናገሩ፣ ደካ መጎናችሁን አትናገሩ። በተለይ ደግሞ ከወንዶቹ ፊት አትስጡ ማለት ነው። ኮስተር ብላችሁ ስራችሁን መስራት ያለባችሁ ነገር መብትና ግዴታችሁን አውቃችሁ በስነ ስርዓት ስራችሁን ስሩ ማለት ነው እና እች ልጅ የደረሰባት ነገር ምንድን ነው? እንደ ማንኛው እች ልጅ ጠለብ አደለችም። በነገራችን ላይ ጠለብ አደለችም፣ በደላላ ነው ይህንን ስራ የሄደችው። ጠለብ ብትሆን ኖሮ በጣም አዝን ነበረ። ለምን ጠለብ ስለሆነች እና እንደ ነገርኳችሁ ጠለብ ብትሆን ኖሮ ግዴታ ሆኖባት ነው፣ አስገድዷት ነው። ውል ነበረ ለምን እች ልጅ ጠለብ አደለችም። ልጁም አላስገደዳትም። አንድ ነገር ልንገራቸው። እሱ ደፈረኝ ነው እንጂ ያለችው በራሷ ፍቃድ እንዳደረገችው ነው ያሰብኩት። ለምን ብትሉ እየተናገረቻቸው ያሉ ነገሮች በጣም ግራ ስለሚያጋቡ ማለት ነው። እና በደላላ ሄደች። ሰዎቹ ጥሩ ናቸው አለች። ልጆቹም ሁሉም ሰው ጥሩ ነው፣ መልካም ናቸው። እና ስራዬን እየሰራሁ እየሰራሁ መጨረሻ ላይ ግን ቤት ውስጥ ወንድ ትልቅ ወንዶች አሉ ነው ያለች። ሴት ልጅ የለም ግን ትልልቅ ወንዶች አሉ እና ሴትዮዋ በጣም መልካም ናት እና አንድ ቀን ከሰው ከባሏ ጋር ልትሳፈር እኔን ቤት ታኝ ልትሄድ ተነሰችን እኔ አልፈልግም ኢጃዛ ቤት ሄዳለሁ ስትመጭ መለሳለሁ ስላት አለቀሰች። አረብ አያለቅስም። በነገራችን ላይ ብዙ ጊዜ አረቦች አለቀሱ ምናምን ለጥቅማቸው እንጂ ለእኛን ወደውን ወይም ደግሞ እኛን ጉልበታችንን እንጂ እኛን የሚወዱት ነገር የለም አረብ ሀበሻ በተለይ ደግሞ ሀበሻ አይወድም፣ ሰራተኛ አይወድም በአጠቃላይ ማለት ነው። እና ሊያከብሩንና እኛን ጉልበታችንን ነው የሚወዱት፣ ከዛ ውጭ ግን እኛን አይደለም የሚፈልጉን ማለት ነው። እና አለቀሰች። ከዛ ቤት ቁጭበይ ልጆች የሚፈልጉትን ነገር ታደርጋለሽ አለችኝ። እሺ ከዛም እሺ ብዬ ተቀመጥኩኝ እሷ ተሳፈረች። እስከ ስድስት ቀን ሙሉ ምንም ነገር አልተደረገም ነበረ። ሚሉኝ ነገር አደርጋለሁ ሲጠሩኝ፣ የእጅ ያቀብላቸዋለሁ አለች። የሚፈልጉትን ነገር ታደርግ ነበረ። መጨረሻ ላይ ግን ልጁ ለሊት ላይ ደውሎ ነይ አለኝ። ከዛ ለሴቷ ደውዬ ስነግራተ ሂጂና የሚፈልገውን ነገር ስርለት አለችኝ አለች። እንግዲህ ከዛ ሄድኩኝ። ልሰራለት ስሄድ ማንም አልነበረም። ጠጥቷል መሰለኝ፣ ጠጥቷል መሰለኝ። ከዛ ደፈረኝ። ደፍሮኝ ሳለቅስ እባክሽ ለማንም አትናገሪ ብሎ ለመነኝ። ከዛ ምንም እሺ አልኩት። ምንም አትሆኝም ማለኝ። አስቡት እንግዲህ ምንም። አስተግፊሩላህ፣ ለዚህ አላህ ይቅር ይበለን፣ ወላሂ እና ምንም አትሆኝም ማለኝ። ከዛ ሰዘል ሄዶ መድሀኒት አመጣልሽ አለ። ከአርባ ደቂቃ በኋላ መድሀኒቱን አመጣልኝ። እሱን ዋትኩኝ ከዛ በኋላ መልሼ እንደዚህ አይነት ነገር የምታደርግ ከሆነ እቤት ሄዳለው አልኩት። እሱም መልሼ ከዚህ በኋላ እንደዚህ አይነት ነገር አላደርግም እንደ ህቴ ነው ማይሻለኝ። አስቡት እንግዲህ ይህንን እስኪ ቆም ብላችሁ አስቡት። ማን ነው የእሷ እኔ እሷ ይሄንን ነገር ካደረጋባት በኋላ እሺ ብላ ቤቱ መቀመጡ ራሱ በራሷ ፍላጎት እንዳደረገችው ነው ማስበው ማለት ነው። አስገድዷት እና እሱ በግድ ይሄንን ነገር አድርጎባት ቢሆን ወላይ ቅውጥ አድርጋ ፖሊስ ጋር ትደውል ነበረ። በራሷ ፍላጎት ባይሆን ማለት ነው እና ወይም ደግሞ ከዛ ቤት ብር ብላ ትወጣ ነበረ ከዛ በኋላ ቤቱ ቀጠለች እየሰራች እንደሄተ ነው ማይሻለኝ አለኝ። ከዛ እየኖርኩ መጨረሻ መድኃኒት ገዝቷ መጣልኝ። ዋትኩኝ። ከዛ በኋላ ለሴቶ አትንገሪ ብሎ ለመነኝ። ተውኩኝ። አሳመነኝ። እንዴት ነው የሚያሳምን አንድ ሰው እስኪ? ደፍሯችሁ መጥቶ ተሳስቼ ነው እቅርታ አድርጉልኝ ብሏችሁ እሺ ብላችሁ አምናችሁ አሳምኗችሁ ትቀምጣላችሁ? እሷ ካልወደደችው እና በራሷ ፍቃድ ይሄን ነገር ካላደረገች እንደዚህ አይነት ታደርጋለች ብዬ አላስብም። ቤቱም ትቀጥላለች ብዬ አላስብም። እና እኔ ነገር ካደረገች በኋላ ከጊዜ በኋላ እስከ ስምንት ወር ድረስ እኔ እርጉዝ እንደሆንኩኝም አላውቅም ነበረ። ስምንት ሆነ ወር ሆነኝ አማመኝ። ከዛ ቤት ወጣሁኝ በወጣው በወሬ በምናምን ወለድኩኝ። አሁን የአራት ወር እርጉዝ ነኝ፣ የአራት ወር ልጅ አለኝ አለች። አሁን ደግሞ ልታደርግ የፈለገችው ነገር ነው በጣም የሚያስጠላው። ማነም እንደሆነ ታውቃላችሁ? ልጁ ደውሎ እንትን ቤት ውስጥ ደውሎ ሰዎች አናግሮት፣ ልጁ ልጁ እንደሆነ አምኗል ብር ሰጥቶኛል። እና አሁን ደግሞ እንቴጄ ልታደርገው አስባለች ህይወቷን አደጋ ላይ ጥለው አላልኩት። ይሄንን ነው ማለት። ከዚህ በፊት ትዝ ላችሁ እንደሆነ አላቅም፣ ኩዌት ላይ አንዲት ፊሊፒኒ ከቤቱ ልጅ ጋር አርግዛ ልጁ አስገድዶ ደፍሯት አርግዛ እንዳረገዘች ሲያ ደግሞ ምንድን ነው ያደረገው እሷን መኪና ላይ ጭኗት ማንም ሳያውቅ ጫካ ውስጥ ወስቶ ገሏት አርዷት እሳት ላይ አቃጥሎ ቆሻሻ ላይ የተጣለች ልጅ ነበረች። ከዛ በኋላ ስትመረመር ሁሉም ነገር ወጥቶ ልጁ መጨረሻ ላይ ተይዟል ማለት ነው። እና እች ልጅ ደግሞ ምንድን ነው የምትለው? ፖሊስ ፖሊስ ጋር ደውዬ ወይም ደግሞ ኤምባሲ ጋር ደውዬ ልክ ሰሰው እና የልጁን ሀቅ ይስጥ እኔ ብዬ እንደምናገር አላውቅም። ልጁ ገና ወጣት ነው። እኔም ብዬ መናገር እንዳለብኝ አላውቅም። እናንተ ብትሆኑ ይህን ነገር ታደርጋላችሁ ወይስ አታደርጉም? እና አላህ ይቅር ይበለን አላህ ከእንደዚህ አይነት ነገርም ይጠብቀን። በነገራችን ላይ መፍረድም አይቻልም፣ ግን በጣም እኔ ያናደደኝ ነገር ምንድን ነው፣ ወዳው እንደተደፈረች ለምን ለፖሊስ አልደወለችም? ነው ለምን ፖሊስ ጋር ደውላ ይሄንን ነገር አልተናገረችም? እኔ በጣም ግራ የገባኝ ነገር ይሄ ነው። አሳመነኝ፣ እሺ ያልኩት። ከዛ በኋላ ቀጠለን እንደህቱ ነው እንደህቴ ነኝ ማይሻለኝ። ከዛ በኋላ ደም እንዳረገዝኩ ሳላክ ስምንት ወሩ ነኝ። ከስምንት ወሩ በኋላ ከቤቱ ከወጣው በኋላ ሆስፒታል ሲሄድ እርጉዝ መሆኔን አወቅኩኝ። ከዛ ወለድኩኝ። አሁን ደግሞ ልጄን ከወለድኩት አራት ወር ነው። አሁን ደግሞ ማማክርሽ ነገር ምንድን ነው? ሄጄ ሊክሰሰው ወይ ነው እያለች አለችውና እኔ መክሰስ አለብሽ ብዬ አላስብም። እኔ እስኪ እናንተ ብትሆኑ በእሷ ቦታ ብትሆኑ ሄታችሁ ትከሳላችሁ? ይህን ሁሉ ነገር ተደርጎ ከአሁን ልጁ ልጁ እንደሆነ አምኗል። ቤተሰቦቹ አያውቁም። ለቤተሰቦቹ እንዳትናገር ብር እሰጥሻለሁ፣ የምትፈልጊውን ነገር አድርግልሻለሁ ብሎኛል። ከዛም በኋላ ደግሞ የአንድ ወር ብቻ ነው የሰጠኝ። ከዛ በኋላ ተመልሶ አልሰጠኝም። አሁን ስልኩን ዘግቶብኛል። ስለዚህ ለመዳሚቷም ልናገር እንዲሁም ደግሞ ኤምባሲ ጋር ሄጄ ሊደውዬ ሊክሰስ ወያለችን ያለችው ልጅቷ መጀመሪያ ላይ ስህተት ሰርታለች። መጀመሪያ ላይ ነበረ ለፖሊስ ደውላ ወይም ደግሞ ፖሊሶች ጋር ሄዳ መክሰስ የነበረባት ከዛ በኋላ ሀቁ ይወጣላት ነበር። እንደተደፈረች ማለት ነው። እንደተደፈረች ኤምባሲ ጋር ደውላ ወይም ደግሞ ፖሊስ ጋር ደውላ እንዲ እንዲ ተደፍር ያለው እና ድረሱልኝ ብላ ይሄንን ነገር ብታደርጉ ኑሮ ብዙ ነገሮች ይስተካከሉ ነበር። አሁን ግን ያ ሁሉ ሆኖ ከወለደች በኋላ፣ ለዛውን በዝሙት አስቡት እንግዲህ በዝሙት ለተወለደ ልጅ አሁን ደግሞ ልጁን ከሳ እንደገና የልጁን ሀቅ እንዲቀበል ልጁን አምኖ እንደ አባት እንዲያደርግ ነው እያለች ያለች ሆና አላ ከእንደዚህ አይነት ነገር ይጠብቀን። ወላ እኔ በአት ከስባይ ነኝ። እኔ አትክሰሺ። እኔ በውስጥ ያልኩት ምንድን ነው፣ እኔም እዚህም ጋር የምናገረው ምንድን ነው፣ ከመክሰስሽ ልጁ የሚሰጥ ከሆነ የልጁን ሀቅ የስጥ፣ ካልሆነ ደግሞ ልጅሽን ይዘሽ ስራሽን ሰርተሽ ላደረግሽው ስህተት ስህተትሽን ልጅሽንም ማሰቃየት የለብሽም ብዬ ያላስብም። ያደረግሽውን ሴተሽ ከስህተትሽ ታምራሽ ምንድነው ማድረግ ያለብሽ ስራሽን ሰርተሽ። ልጁ ደግሞ አንድ እንትን ወይ አመት ሲሆነው ገና አራት ወሩ ነው ብላለች። ገና ህፃን ነው። ከዚህ በኋላ ታውቃላችሁ፣ ሰው ደረቢያ ላይ ልጅ ይዞ መስራት ይቻላል። ልጇን ይዛ ሰርታ ከጊዜ በኋላ ደግሞ ወደ ሀገሯ ብትገባ ባይ ነኝ ልጇን ይዛ ሀገር ገብታ ማሳደግ አለባት ብዬ ነው ማስበው እና አላ እንደዚህ አይነት ገርና እንደዚህ አይነት ፈተና አላህ ይጠብቃችሁ የሚጠብቀንም ሀባይቢ የዛሬ ቪዲዮ ይህን ይመስላል ስለተከታተላችሁኝ አመሰግናለሁ ያደረግኩ ስህተት ካለ በኮመንት ላይ አርሙኝ እናንተም ደግሞ ብትሆኑ ምን ታደርጋላችሁ የሚለውን ነው እንደ አውዝ ብላ ላይ በጣም የሚያሳፍረውና አላህ ይጠብቀን ለማንኛውም እሱ በጥላው ስር ያድርገን